የታክሲ ተራዋ ባለ ዳሌና የኪስ ቦርሳዬ ገጠመኝ። አዘጋጅና አቅራቢ ጳውሎስ ነው። ዛሬም እንደተለመደው ከሥራ ስመለስ መንገዱ በሰዎች ተጨናንቋል። ጭንቅላቴ ውስጥ ያለው የዛሬው የሥራ ውሎ ሪፖርትና ነገ የሚጠብቀው ስብሰባ እንጂ ሌላ ነገር አልነበረም። ታክሲ ተራ አካባቢ ስደርስ ግን የጭንቀት የሪፖርት ድንገት ተቋረጠ። አንድ ቆንጆ ሴት ቆንጆ ብቻ ሳትሆን ባለ ዳሌ ማለት፣ የዛን ቀን ለርሷ የተፈጠረ ቀን እስኪመስል ድረስ አይን የሚስብ ቅርጽ ያላት፣ ፀሐይ የገባበት ጡት እና የባለቤቷን ሞገስ የተላበሰች ትመስላለች። ሰውን ሁሉ እያንሾካሾከች ታክሲ ለመጠበቅ ቆማለች። ሾፌሮች እንተና እንተና እያሉ ስሟን ሳይጠሩ ቅርጿን ተርተው ይጋብዟት ጀመር። እኔም ሰው እንደመሆኔ የሰዎችን ትኩረት የት እንደሆነ ተመለከትኩ። ልቤ ድንገት የኢንጂን ብልሽት የደረሰበት መኪና ያህል ድው ድው ማለት ጀመረ። ምን ነው ዘራፍ! ለካ እስከ ሥራ ጭንቀቴ በተጨማሪ በዓይን የምትቸገር ሰው ነህ አልኩ ለራሴ። የታክሲ ወረፋ ደርሶ ወደ ውስጥ ስገባ ገና እንደናፈቀ ሰው ሷም ልክ ከጎን ወንበር ላይ ተቀመጠች። ምን ነው ብዬ የውስጥ የመርማሪ ደወልኩ። ታክሲው ውስጥ የተቀመጠ ሰው ሁሉ ምን ነው እድል የቢሆን በሚል መልክኛን ይመለከታል። ከሥራ የሰነበተ ልብሴ የቆመበት ቦታ እና ያለባበሴ ከእርሷ ስልት በእጅጉ የተራራቀ ቢሆንም ይክዚር ፈቃድ ይሁን የሹፌሩ መቸኮል፣ ብቻ ሁለታችን አሰናስኖ አንድ ላይ ያስቀመጠን የታክሲው ጉጆ እንደተጀመረ አየር መተንፈስ እስኪያቀደ ድረስ የሷ ማዛ ክፍል ውስጥ ገባ። እኔ ደግሞ ከጠዋት ጀምሮ ባለ ዳሌ በሆነች ወንበር ላይ ተቀምጨ ነበር የመጣሁት። ልቤ መታ፣ አንተ ታክሲ አንተ ታክሲ፣ ይህንን መልክ ያመጣው ለኔ ነው ወይስ ለሌላ እያለ ይተነፈሰ። ታክሲው ትንሽ ተንቀጥቅጦ በድንገት ብሬክ ሲይዝ አያደርገውና እጆቿ ባይታወቁም እጄና የእርሷ ክንድ ተነካካ። ዋቻሁት በዚያ ቅጽበት የእኔ የሥራ ጭንቀት ሪፖርት ብቻ ሳይሆን ሙሉ ማንነት ብልሽት ውስጥ ገባ። ምላስ የተሳሰረ ምን ልበል? ይቅርታ ወይ ሳይዙሽ። እርሷ ግን ምንም እንዳልነካካት ትመስላለች፣ ቆንጆና የተረጋጋች እኔን ግን ውስጤ ዋው የእኔ ድንገተኛ ገጠመኝ የዘንድሮ ዳሌ እያለ አንሾካሹክብኝ በድንጋጤና በውጥረት የቆምኩ ያህል ስሜት ይሰማኛል። ልክ እዛው አካባቢ ታክሲው ቆሞ ሰው ማስወረድ ሲጀምር እኔ እዚህ ነው የምወርደው ብዬ ተነሳው። ሰው ወርድ ግን የሆነ ነገር ትዝ አለኝ። የእኔ ኪስ ቦርሳ ግራ ቀኝ ስፈልግ ባለ ዳሌዋ ቀድማኝ ወርዳ ነበር። ኪስ ቦርሳዬ ግን የት አለ? ሶወርድ በግንዛቤ ተመልክቸው የነበረው ቀጠን ያለች አሮጊት፣ አንተ ልጅ ይቺ የኪስ ቦርሳ እኮ ናት ብላ ሰጠች። እኔ ሙሉ ትኩረት ባለ ዳሌዋ ላይ ስለነበር ይህ ጎኔን አሮጊት በሙሉ ፍላጎት ልመለከት አልቻልኩም ነበር። አሁን ግን የእኔ የኪስ ቦርሳ መዳኛ እሳቸው እኮ ነው። እኔም ሳቅና ፍረክት የቀላቀለ ፊት ይዤ፣ እማ በጣም አመሰግናለሁ፣ ዛሬ እኮ አይኔ ሌላ ቦታ ነበር አልኳቸው። እርሳቸውን በፈገግታ መለሱልኝ። ልጄ፣ የአይን ሥራ ሁሌ አይቀየርም። ዋናው ነገር የኪስ ቦርሳ ሥራውን ሳይረሳ መመለሱ ነው አሉኝ። ታክሲው ተመልሶ ሲሄድ አሮጌቷን ጌቷን በሳቅ እያዋከቡኝ ሄዱ። እኔም ወደ ቤቴ ስሄድ የባለ ዳሌዋ ገጽታ ከጭንቅላቴ ላይ ሳይጠፋ የኪስ ቦርሳ የመገኘት ያመጣብኝን ፎታ እያሰብኩ ሳቅን ለቀኩት። ባለ ዳሌ ሊሆን አይች ልቤን ብረሳ የጎኔዋ አሮጌት ግን ኪስ ቦርሳዬን አስታወሱ። ደስ የሚሉ ነው። ይሁንላችሁ ጳውሎስ ነበሩ።